አለሞቼ አለሞቼ አለሞቼ የኔ ብርቅዬዎች የኔ ብርቅዬዎች ተልባቢ እንጫጫባ እንዲሞቀጫ የኔ አይበገሬ ዳይመንዶች አይበገሬ ዳይመንዶች ተልባቢ እንጫጫባ እንዲሞቀጫ መስሚያ የሌላችሁን ቁጥንዶች እውነት መስሚያ የሌላችሁን ቁጥንዶች የዛሬው ደግሞ ይለያል። ወይኔ አብረሽየኮ ከልቡ ባል ነው እውነት ስነግራችሁ። ዛሬ ደግሞ ያሉበት ቦታ ራሱ ፎቶው እንደጋግማቸው ወት ወት ነው የሚለው። ቪዲዮ ሲለቀቅ እንዴት ነው የሚሆነው? በስም እንዴት አባቱ እንደሚያምር ዛሬ ሩታዬን ዘና የሚያረግበት ቦታ በጣም በጣም ለየት ለየት ለየት ለየት ለየት ለየት ያለ ቦታ ነው። እንዴት እንደሚያምር ልነግራችሁ አልችልም። ፈታ እያረጋት ነው። ማንኛቸውንም አይሰሟችሁ። አትንጫጩባችሁ፣ አይሰሟችሁ፣ አትጭቡባቸው። ይኑሩበት ኑሯቸውን አለቀ። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ደህና ነኝ፣ አይን አለም ነኝ። ሁሉ መልካም፣ ሁሉ ሰላም። ከኔ ሰላም አለሁላችሁ። እግዚአብሔር ይመስገን። ሰላማችሁ ብስት ይበልልኝ። በአዲስ ቪዲዮ መጥቼ አለሁ ማለት ነው። አለሞቼ መጡ ልበላችሁ አይደል? አለሞቼ መጡ። ተልባ ብንጫጫ በአንድ ሙቀጫ። ማንንም አይሰሙም እነሱ ከስራቸው ውጭ ማለት ነው በቃ ሆኖ ከመገኘታቸው ውጭ ማንንም ሰው አይሰሙ። እናንተ ሲደክማችሁ ያው ትተውታላችሁ ብዬ ተስፋ አረጋለሁ እንጂ ካልደከማችሁ እንግዲህ ማሰላም ሌላ ምንም የሚያባላበት ነገር የለም። እነሱ ግን ማንኛችሁንም ቢሆን የሚሰሟችሁ አይደሉም። ዝም ብትሉ ይሻላችኋል ብዬ አስባለሁ። በቃ ትወድዋለች፣ ታፈቅረዋለች፣ ወደደችው፣ አፈቀረችው። ከዛም በኋላ በፍቅር ኖሩ። ከዛም በኋላ ትዳር መሰረቱ። ከዛ በኋላ ፍሬ ያፈሩ። አለቀ። ይሄ ነው። እናንተ በዚህ ምድር ስንት አመት ነው የምትኖሩት? የምሬ እኮ ነው። እናንተ አንዳንዶቻችን ቀይ ጥቁር፣ ይሄ ጥቁር ነው፣ ይሄ ቁመና የለውም ይሄ መልክ የለውም እያልን እየመረጠን ቁመን እንቀራለን ማለት ነው። አያችኋ? ይሄ ነው ያ አይደለም። ለሴት ልጅ ሴት ልጅ የሚወዳትን የሚያፈቅራትን ለሷ ቦታ የሚሰጣትን የሚንከባከባትን ወንድ ልጅ ካገኘች ማግባት አለባት? የእሱ መልክ ምን ይሰራላታል? የእሱ መልክ ቢንቀዋለል ምን ይሰራል? የእሱ ቁመና ቢንቀዋለን ምን ይሰራል? የሚያምር ቆንጆ ውበታም ሆኑ አንችን ከፍ ዝቅ የሚያደርጋችሁ ነው የምትመርጡት? እስኪ ነገሩ ኮሜንት ላይ የሚያምር ሸበላ ውበታም ሆኑ አንችን ከፍ ዝቅ ሰው ፊት የሚሰርብሽ፣ የሚያዋርድሽ፣ የሚመታሽ፣ ይህንን ነው መሰለኝ እናንተ የምትፈልጉት ወንድ ማለት ነው ይመስለኛል። ሀሳባችሁ ይሄ ነው እ ሩት ታወደዋለች፣ አብርሽን ታፈቅረዋለች ምርጥ ባል ነው። እንደዚህ አይምሯን ፈታ የሚያረጋት እንደዚህ የሚያዝናናት ምርጥ ባሏ ነው። አለቀ ካላስ። እዲ ይኑሩበት ህይወታቸውን ተዋቸው። እህ አንዳንዴ ይገርመኛል። የራሳችንን አሮብን የሰውን ህይወት ምንና ማስል ሰዎች እግዚአብሔር ልቦና ይስጠን። በፈጣሪ ስራ እየገባን ፈጣሪ በፈጠረው ፍጥር እየገባን ሰውን ምንና ማሰዎች እግዚአብሔር ልቦና ይስጠን። እነሱ ማንም ያውራ ማንም ይናገር ማንም ይተች ማንም ምንም ይበል አይ ዶንት ኬር መስሚያቸው ጥጥ ነው አይሰሟችሁ አንዳንዶቻችሁ ያው ይህንን ስለንላቸው ይሰበራሉ ምናምን የማለት ይመስለኛል ለፍ ያለ ቃላት ሰው የሚናገረው እነሱ ግን አይዶን ዶንት ኬር ማንንም አይሰሙ አይሰሙ ማንንም መስሚያቸው ጥጥ ነው እውነት ነው የምነግራችሁ አይሰሟችሁም አትልፉ አትርከሙ በቃ አብርሽ እና ሩታ በቃ ተሳሰሩ። ሰማይም ዝቅ ቢል መሬት ከፍ ቢል ምንም ምንም አለቀ። ገባችሁ አይደለ? ስለዚህ ለሁላችንም ማስተዋሉን ይስጠን። እውነት ነው ምለውን ማስተዋሉን ይስጠን። ከአንደበታችን የሚወጣው ነገር በጣም ከባድ ነው። ስለዚህ ማስተዋሉን ይስጠን ለሁላችንም። ማንኛችንም ጣርቃንን አንበል ማንኛውም ሰው ክፉ ነገር ይናገራል። ግን ደግሞ ይቅር ይበለን ቅር ይቅር የሚለው ፈጣሪ ነው፣ እና በስተታችን ይማረን ይቅር ይበለን እንጂ አንደበታችን በጣም የእውነት፣ እኛ አሁን ተናገር ልንረሳ እንችላለን፣ ግን የማይረሳው አለ፣ ከላይ ጽፎ የሚይዘው ከላይ አለ፣ እና ይህንን አስቡበት። ሩታዬ እንግዲህ ከስድስት ወር ከሰባት ወር በኋላ የቤቢዬ እናት ናት፣ አለቀ። በኋላ ይሄ ነው ማለት ነው እንግዲህ ምን ልበላችሁ ብቻ ደስ ይላል። ልጅ በልጅነት ኖሮ በሀያ ሶስት ዓመትሽ ትወልጃለሽ። ቢያንስ ሰላሳ እስከሚሞላሽ ሁለት ልጅ ብትሽ ብትወልጂ፣ ዋው በቃ ህት ወንድም ማለት ነው። በቃ እኩያዎችሽ ማለት ነው። በጣም ነው ደስ የሚለው የኔ እናትሽ። ማንንም አሰኝ። ሲጀመር ጀግና ሴት ነሽ። እኔ አደንቅሻለሁ አንቺንም። እሱ ነው በጣም ነው ማደንቃችሁ። ጎበዞች ናችሁ። ማንንም አሰሙ። በቃ ጉዞ ስራችሁን ብቻ ስለሆነ በጣም ነው የምወዳችሁ እና እንግዲህ ዛሬ ለየት ባለ ቪዲዮ መጥተዋል። ማታ ቪዲዮ ሲለቀቅ ደግሞ ሸርም ማረጋችሁ ይሆናል። በጣም በጣም ደስ በሚል ቪዲዮ ነው የመጡት። ምችት ይበላችሁ፣ ማሸመ የኔ ወባ አበባዎች ማለት ነው ምችት ይበላችሁ። እንደዚህ ነው ባል ማለት ፈታ የሚያረግ እናንተ ዝም ብላችሁ ይሄን አግብተሽ አረገሽ ካብርሽ አረገሽ ከሱ አረገሽ አግብተሽ ከምትሉ እናንተ ማታገቡም ይልቅ ትዳር የፈጣሪ ስጦታ ነው። እናንተ መርጣችሁት አይደለም ትዳርን የምታገቡት። አንቺ የመረጠሽው ወንድ አይደለም የምታገቢው፣ ሙላሽ፣ ፈጣሪ የሰጠሽን ነው የምታገቢው። አለቀ። አንቺ ያው ውበታም ቆንጆ ነው ብለሽ መርጠሽ፣ ፈጣሪ ካልፈቀደ አታገቢውም እኮ አታገቢውም። እሱ የጻፈልሽም ብቻ ነው የምታገቢው። አለቀ። ይህንን የማታውቁ ካላችሁ ብዬ ነው። ለማንኛውም አብረሽና ሩታዬ እምር ምምር ብሎባችኋል። ፈጣሪ ይጠብቃችሁ፣ ከአይኔ ያውጣችሁ። ሩታዬ እናቴ ከአይኔ ያውጣሽ፣ ቆንጆ የኔ እህት፣ አምሮባችኋል። አንድ አይነት ልብስ ኦ ማይ ጋድ! ዛሬ ደግሞ ጸጉሯን ተሰርታለች ሹርባ። አይኔ እናት ምችት ይበልሽኝ፣ ቆንጆ እና ምን ልበላችሁ፣ ይሄን ለማለት ነው የመጣሁት እንግዲህ ሩታ የናም ጭርልኝ አለሽ። ልጅም ነበር ሸሁ በዛው ይሸልሽ። ብቅ ብያለሁ እንግዲህ የትነሽ ኮሜንት ጻፍሽ። ይኸው አበባ መስላ መጣለች፣ ይዣት መጣሁ ከንጉሱ ጋራ ይዣት መጣሁኝ እ።